በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 71 እንደሆነ የታሪክ ድርሳናት ያሳያሉ። ከእነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ፣ ከቅርብ ጊዜያት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። መረጃዎች እንደሚጠቅሙት በዓለም ታሪክ ለመጀመሪያ ጊዜ የአንድ ሀገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ የተደረገ ነው። መንገደኛውም የኢትዮጵያ ጠቅላይ ሚኒስተር ዶክተር አብይ አህመድ ናቸው። በመሬት የሚገኙ ምንጮች እንዳረጋገጡት ጠቅላይ ሚኒስተር ወደ ጠፈር የሚጓዟቸው ዓላማዎች በርካታ ግቦች አካቷል። ከእነዚህ መካከል የሰላምና የእድገት መልእክት ለዓለም ብሎም ለኢትዮጵያውያን ማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂ ዘርፍ እንዲሳቡና እንዲነሳሱ ለማድረግ ታስበዋል ብለዋል። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤሚሬት በኩል በስፋት ንግግር የተደረገበት ነው ያሉት በዱባይ የሚገኙ የመረጃ ምንጮች፣ በተለይ ከጠፈር ላይ ሆኖ ለዓለም ሕዝብ መልእክት ማስተላለፍ የእቅዱ ዋና ግብ ነው ብለዋል። የፕሮጀክት የተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤሚሬት የሚሸፈን መሆኑን አንዳንድ እዛው የሚገኙ የኤሚሬት ሚዲያዎች ተናግረዋል። ለመዳሰስ የሞከርናቸው ጽሁፎች እንደ ጠቆሙን ወደ ጠፈር ለመጓዝ የሚያስፈልገው ወጪ ለአንድ ሰው ከትንሹ 250 ሺ ዶላር እስከ ከፍተኛው 55 ሚሊዮን ዶላር ድረስ እንደሚሆን ጠቁመዋል። ለምሳሌ ብሉ ኦሪጅን እና ቨርጂን ገላክቲክ የተባሉ መንኮራከሮች ከንፍቀ ክበብ በታች ለሚደረግ እና ርካሽ የተባለው ጉዞ ከ200 ሺህ ዶላር እስከ 400 ሺህ ዶላር ያስከፍላሉ። ራቅ ያሉ እና ከንፍቀ ክበብ ውጭ የሚደረጉ የጠፈር በረራዎች የሚያከናውኑት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ 55 ሚሊዮን ዶላር ወይም በኢትዮጵያ ብር 7.3 ቢሊየን ብር እንደሚያስከፍሉ ታውቋል። ጠቅላይ ሚኒስትር አብይ ሊጓዙት ያቀዱትና የያዙት ከንፍቀ ክበው ውጪ ወደ ዓለም አቀፍ የጠፈር ማዕከል ወይም ኢንተርናሽናል ስፔስ ስቴሽን እንደሆነ ታውቋል። ወጪውም ከላይ እንደተጠቀሰው በአንድ ሰው እስከ 55 ሚሊየን ዶላር እንደሚደርስና በኤሜሬቶች እንደሚሸፈን ታውቋል። አንድ ሌላ የስፔስ ባለሙያ ግን የጉብኝቱ አይነት ሉነር የሚባል እንደሆነ ሲገልጽ እንደሰሙ ጠቅሰው ይህ ጨረቃ ላይ ሳይታረፍ ዙሪያውን በመሄድ የሚደረግ ጉዞ ሊሆን እንደሚችል ጠቁመዋል። የተባበሩት ኤምሬት የተባበሩት አረብ ኤምሬት የዛሬ ስድስት ዓመት ገደማ አዛ አልማንሱር የተባለ ዜጋ ወደ ጠፈር ልከው ነበረ። ከዛ ወዲያ ከአሜሪካ የጠፈር ድርጅት ናሳ ጋር በመተባበር መጪውን የፈረንጆች ዓመት 2026 ላይ ሰው ወደ ጨረቃ ለመላክ የተዘጋጁ መሆኑን መረጃዎች ይጠቁማሉ። ከጉዞ ጋር በተገናኘ ሂደቱን ተከታትለው እንደሚያስፈጽሙ ቢያንስ አምስት የሚሆኑ የመንግስት ኃላፊዎች የቤት ስራ እንደተሰጣቸው የሀገር ቤት ምንጮች አረጋግጠዋል። ይህ የቤት ስራ እስከ ሐምሌ 2017 ዓ.ም ድረስ ንግግሮችን በመጨረስ ከመስከረም በኋላ ጉዟቸው እንዲከናወን ማድረግ ነው ተብሏል። ነገር ግን ጠቅላይ ሚኒስተሩ ወደ ጠፈር ከመጓዛቸው በፊት ለበርካታ ወራት ልምምድና የጤና ሁኔታ ክትትል ማድረግ እንደሚጠበቅባቸው አስረድተዋል። አንድ ስማቸውን የማንጠቅሳቸው የመንግስት ኃላፊ በጉዳዩ ዙሪያ ላይ መረጃ ጠይቀን፣ በመጪው ዓመት ከተያዙት እቅዶች ውስጥ አንዱ ነው፣ ለኢትዮጵያና ለዓለም ሕዝብ የእርቅና የሰላም ጥሪ ይደረጋል ብለው አጭር ምላሽ ሰጥተዋል። ጠቅላይ ሚኒስተር አብይ አህመድ ወደ ጠፈር ወይም ወደ ስፔስ ሄደው ምን ያህል ጊዜ እንደሚቆዩ ግን የተቀመጠ መረጃ የለም ይህን መረጃ ያገኘነው ከመሰረት ሚዲያ መሆኑን እናስታውቃለን የእርስዎ ሀሳብ አስተያየት ምን ይመስላል በኮመንት ሴክሽን ያስታውቁን እናመሰግናል